ከባሏ ፊት ቁጭ ብላ ሴት ልጅ ሌላ ወንድ ማውራት አይደብርም ግን በጣም ነው የሚደብረው በወንዶች እንኳን ያምራል ያው የወንዶችን ጸባይ ታውቃላችሁ መቼም በነገራችን ላይ ከሴትም ሞልተዋል የሚንቀሸቀዡ ማለት ነው ከሴቶችም አሉ ከወንዶች ብቻ አይደለም ግን ስማቸው ብቻ ገናን ስለሆነ ወንዶች ወንዶች ብቻ እንላለን እንጂ ከሴትም ቀዥቃዣ ሞልታለች ማለት ነው ስለዚህ ሀዋ ከባልሽ ፊቱ ነሽ፣ ሌላ ወንድ ማውራት ትንሽ አይከብድሽም? አይደብርም? አያምርም። በሴት ደግሞ አያምርም። በወንዶች እንኳን ይሻላል። በእርግጥ ወንዶቹም ጥሩ አድርገዋል ማለት አይደለም ግን ከሴቶች የወንዶች እንኳን ትንሽ ይሻላል። አሰላሙ አሌይኩም አርህምቱላይ አበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር አድርጉት ማለት ነው እና ዛሬ በጀማል እና በማንች ሀውት ይመጥቻለው ማለት ነው። ሰሞኑን ያው በእነሱም እየመጣሁ ነው እና ዛሬ ደግሞ የሌለ የሌለ ነገር በሀዋ ላይ ስላየሁኝ እሱን ነገር በቃ ለውድ ቤተሰቦቼን ለማድረስ ተገድጃለሁ። ይነሆ ቁጭ ብያለሁ ማለት ነው፣ ለእናንተ ላቀርቡ ማለት ነው። ዛሬ እንግዲህ ሀዋ ምን ሰራች? ትክክል ናት አይደለችም? ለእሷው ለራሷውና ለእናንተ ጥያቄውን መልሱን ማለት ነው ጥያቄውን የሆነኝ ማቀርበ መርዙን ለእናንተ ቆይ እስኪ በነገራችን ላይ ሀዋ ምን መሆንሽ ነው? ወደ የት እየሄድሽ ነው ግን? አንዴ ሚኒስከርት መልበስ ያምርሻሉ፣ አንዴ አርቲ ቀጥሎ መሄድ አምርሻል፣ አንዴ በቁምጣ መሄድ አምርሻል። በቃ ወይኔች ይች ዱኒያ እኮ እናንተ እንደዚሁ እያሳሳተች ኮኑ እያሳሳቀች በቃ ያልሆነ መንገድ ውስጥ የምጨምራችሁ እና ማለት ሀዋ ትክክል አይደለሽም ትክክል እውነት ነት አይደለሽም። ቆይ እስኪ ሀውቲ እስኪን ደው- ባልሽ ምን አጉድሎች ነው? በነገራችን ላይ ምን አጎደለሽ? ያም የምትጀናጀኝው ወንድ እኮ ያም የምታወሪው ወንድ ማለት ነው። በቃ ባልሽ ከባልሽ ጋር ያለው ነገር ነው፣ እዛ ያለው ማለት ነው። እና በባልሽ ላይ ሌላ ወንድ ማውራት ምን አመጣው? በባልሽ ላይ ሌላ ወንድ ጋር መሄድ ምን አመጣው? ምን አስመኘሽ? በነገራችን ላይ በጣም ተሳስተሻል። አንዳንዴ ትዳር እንዴት እንደሚበተን አይገባችሁም። አንዳንዶቻችሁ ባልሆነ ነገር ትዳር ይበተናል። ባላሰባችሁት አስባችሁበት አይደለም ባላሰባችሁት፣ ይሄ ይሆናል በማትሉት ነገር ትዳራችሁ ይፈርሳል። ተጠንቀቁ። ይሄ ፕራንክ የሚባል ነገር እና ይሄ እንዲሁም አንዳንድ አልፎ አልፎ እንደ ድራማ የምትጠቀሟቸው ነገሮች ማለት ነው፣ ትዳራችሁን ያበላሻሉ። ተመካክራችሁ የሰራችሁት ቪዲዮ ቢሆንም ማለት ነው። አንዳንዴ የሸይጣን ሳታስቡት ያሳስባችኋል፣ ያሳስባችኋል። እንደው ባለ ትዳሮች ፕራንክ ባትሰሩ ጥሩ ነው። ማለት ፕራንክ ብትሰሩ እንኳን ብሰሩ፣ እስኪ ስሩ እንበልም ፕራንክ ብትሉም እንኳ ማነው፣ ይቅርታ ፕራንክ ብትሰሩ እንኳን ፕራንክ ብታደርጉ እንኳን ማለት ነው እንደው አግባብ ባለው ነገር ላይ ብታደርጉት ይመረጣል። አግባብ ባለው ነገር ላይ እንደው እናንተን ወደ ሸይጣን መንገድ የማይስብ ፕራንክ መሆን አለበት። እውነቴን ነው። ሁልጊዜ ሰው ተፋቅሮ አይኖርም። ከእለታት አንድ ቀን መካከላችሁ ሸይጣን ይገባና የአንድ ቀልድ የሰራችሁትን ስራ እንደ ቀልድ እያነሳችሁት፣ እንደ ቀልድ እንትን እያላችሁት ማለት ነው። እምር ይደርስና ይሄ ነገር ትዳር ይበትናል። ባለ ትዳሮች ያልሆነ ፕራንክ አትስሩ። ይሄ እኮ ለተመልካች ምንም የሚያስተምረው ነገር የለም እኮ ለተመልካች ምንም የሚያስተምር። አሁን ይሄ የሰራችሁት ቪዲዮ ለተመልካች ምንም ትምህርት የሚወስድበት ነገር የለም። አሁን ብዙ ፕራንኮች አሉ ለተመልካች በቃ ትምህርት የሚሆኑ ትምህርት አዘል ፕራንኮች አሉ። እንደዚህ አይነቶችን ስሩ። ይሄ ግን አሁን ዛሬ እናንተ የሰራችሁት ቪዲዮ እውነቴን ነው፣ ምንም ለተመልካች የሚያስተምረው ነገር የለም። እናንተን ይጎዳችኋል፣ እናንተን ይጎዳችኋል። አሁን አንቺ ከሱ ፊት ሆነሽ ወንድ ሌላ ወንድ ማውራት በቃ ማለት ፕራንክ ነው አልሽ አይደለ እንዴ ፕራንክ ላደርግ ነው። መጨረሻ ላይ ፕራንክ ነው ላደርግ ነው አልሽው። እንደውም እኔ ጀማልን አድንቄዋለሁ። ማለት አንቺ ባልሆነ ፕራንክ ነው አይመጣሽው አንቺ አሁን ባልሆነ ፕራንክ ነው የመጣሽው። ይሄ ልጅ ከስራ ቦታ እየመጣ ነው፣ ዝም ብለሽ ያልሆነ ሰው እያወራሽ እራት ስጭኝ እያለሽ ነው። ስራ ውሏል አይደለ? ከዛም በኋላ ብድግ ብለሽ እራት መስጠት ነው ያለብሽ። ያልሆነ ፕራንክ በቃ በዛን ሰዓት አሁን ወንድ እያወራ ነው፣ ይኔ ወድ ምናምን ማፈቅር ወድ እያልሽ ነው። በቃ ለፕራንኩም ለቀልድም ሁን ለምን የሚሆን ይሄ ልጅ ተነስቶ ማዳመጫሽን ከማላመጫሽ ጋር ማዳመጫሽን ከማላመጫሽ ጋር ቢያደባልቀው ምን ትያለሽ? ዋ እኔ አንቺን ያደርገኝ! ዋ በዚህ አይነት ፕራንክ በቃ በኋላ ላይ ፕራንክ ነው አለችው ማለት ነው። አንዴ ፕራንክ ድዋ አይመለስም ይባላል አይደል? አሁን እሱ የሆነ ነገር ቢያደርግሽ በኋላ ላይ እየቀለድኩ ነው ፕራንክ ነው ብትይው ይሰራል አይሰራም? አንቺም ተጎዳሽ፣ እሱንም ያላግባብ አሳስተሽው ተጎዳችሁ። ስለዚህ ሁለታችሁም ተጎዳዳችሁ ማለት ነው። እና ይህ ፕራንክ የሚባል ነገር የምር እውነቴ ነው ቢቀርባችሁ፣ ባለትዳሮች በተለይ ያልሆነ ፕራንክ። አሁን አንቺ ሀዋ፣ ስንት ፕራንክ የሚደረግ እኮ ሞልቷል። ፕራንክ ልስራ ከተባለ ስንት ፕራንክ የሚሰራ ፕራንክ ሞልቷል። በዚህ ነገር ላይ ባቲ፣ ይሄንን በቃ የኔ ውድ ምናምን ይቀፋል እኮ ግን የፕራንክም ቢሆን እውነት ይህኑ እናንተ ፕራንክ ብታደርጊው እሱ እንደውም ታጋሽ ነው እንጂ ማለት ነው። በቃ የእኔ ውድ ምናምን እያልሽ አንድ ወንድ ስታወሪ ቆይ፣ ሴት ልጅ ባሏ ፊት ኔ ውድ ብላ ሰው ወንድ ስታወራ በጣም ነው የሚዘግን ነው። በነገራችን ላይ እንኳን ሴት አይደለም በወንድ ላይ አያምርም ይሄ ነገር ለወንዶች ራሱ አስቀያሚ ነው እንኳን ለሴቶች ማለት ነው። ሴቶች ደግሞ አያምርባችሁም። በባላችሁ ላይ ሌላ ወንድ ማውራት በጭራሽ። ወንዶች ያው እንግዲህ አቅሙ ካለው ኪታቡ አራት ፈቅዶላቸዋል አይደለ? ያው ግን እኛ ገር ላይ አቅሙ የለም፣ ያው ዝም ብለው ብቻ ዘጭ ዘጭ ሲሉ ነው እንጂ የምናያቸው ማለት ነው። እና ስለዚህ ይቺን መከታይ አድርገው በቃል ለወሬ ስለምትመቻቸው ወንዶች በቃል ድምፅ እያሳበቡ ሊያደርጉ ይችላሉ ሊያወሩ ይችላሉ። ባያደርጉት እንኳ ድርጊቱ ለሴቶች ግን በፍጹም የማይሆን ነገር ነው። ሀዋ በጣም ተሳስተሻል። በቃ በጣም ነው የተሳሳትሽው። ስለዚህ ከባለሽ ፊት የሰው ወንድ ኔ ወድያልሽ ማውራት በጣም ተሳስተሻል። ፕራንክም ቢሆንም ይሄ እኔ እንጃ ፕራንክ ይሄ ፕራንክ ነገር ብቻ አልሆነ ቦታ ውስጥ ይጨምራቸዋል ከትክክለኛው መንገድ ወደ መጥፎ መንገድ ይወስዳችኋል። ብዙ ጊዜ ፕራንክ የምታዘወትሩ ልጆች እባካችሁ ስለምትሰሩት ፕራንክ፣ አንደኛ እናንተንም እንዳይጎዳም መጠንቀቅ አለባችሁ። እናንተንም የሚጎዳም መሆን አለበትም። ሁለተኛ ለተመልካች የሚያስተምር ፕራንክ መሆን አለበት። በቃ ይሄ ነው። እና በነገራችን ላይ ይቅርታ በነገራችን ላይ ሀዋ በጣም በጣም ስትተኛ ነሽ። ከባልሽ ፊትስ መጀናጀንሽ በፕራንክም ቢሆን በቀልድም ሆነ በምንም ሆነ ጨዋታም ሆነ ይሄ ምንም ለተመልካች አስተማሪ የሚሆን ነገር የሌለው እንደገና ለአንቺ ለውስጥሽ ራሱ በጣም ደስ የማይል ነገር። እውነቴን ነው፣ ከቪዲዮ ውጭ ትለድማላችሁ ሁለታችሁ ሁለታችሁ ተመካክራችሁም የሰራችሁት ወይም ተመካክራችሁም የሰራችሁት ሊሆን ይችላል። በነገራችን ላይ ግን በጣም ጀማልም ቢሆን በዚህ ቪዲዮ ላይ ይህንን እንዲህ ብለን ስራ ካልክ በጣም ስህተተኛ ነህ። አንቺም ዝም ብለሽ በቃ ፕራንክ ላድርገው ብለሽ ራስሽ አስበሽ ራስሽ ፈጥረሽው የሰራሽው ፕራንክ ከሆነም በጣም በጣም ተሳስተሻል። ቢቀርብሽ ነው የሚሻልሽ። በጣም ነው የተሳሳችሁ እና በጣም አንዳንዴ በቃ ወደ አልሆነ መንገድ ስትሄዱ የሚወዳችሁ ተመልካች እውነቴን ነው፣ ይሸሻችኋል። በእንደዚህ አይነት ነገር ላይ አትምጡ። ጀማልና ሀዋ በቃ ከስህተት ተመለሱ። ሁል ጊዜ ስህተተኛ አትኑ ለማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮ ላይክ ሸር እንደምታደርጉት ባለሙሉ ተስፋ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።